ጤፍ ይወቃል፣ ናል ስንዴ ይወቃል፣ ገብስ ይወቃል፣ ማሽላ ይወቃል፣ ሩዝ ይወቃል። ይሄው አንዱ ማሽን ስራውን ጀምሯል። ነው ነው እንደዚህ እንደምታየው ውቂያ ሳይደርስ አስቀድመን በርካታ ማሽኖችን በጥንቃቄና በጥራት አምርተን ገበሬው ሲመጣ አንስቶ ይዞ እንዲሄድ ምንም አይነት መጠበቅ እንዳይኖር ለማድረግ ሞክረናል። ማበጠሪያ ሲስተም ተገጥሞለት እራሱ ነፍቶ እንደገና ደግሞ የንፋስ ማጣሪያ አለው። ግርዱን ቆሻሻውን ለይቶ ንጹህን ጤፍ ያወጣልን። በሰዓት ከአምስት ኩንታል እስከ ስድስት ኩንታል ድረስ የመውቃት አቅም አለ። ለገበሬው ትልቅ እፎይታ የሚሰጥ ማሽን ስለሆነ ከ10 ፐርሰንት እንሰጠዋለን። እያንዳንዱ ማሽን የአንድ ዓመት ዋስትና እንሰጣለን። በዛ አግባብ ደግሞ ስልጠና እንሰጣቸዋለን። ደንበኛው የናፍጣ ሞተር የሚፈልግ ሆነ የናፍጣ ሞተር እንገጥምለታለን። ደንበኛው የቤንዚል ሞተር ነው የሚፈልግ ከሆነ የቤንዚል ሞተር እንገጥምለታለን። ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናት እና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደ እናንተ ለማድረስ በቃሊቲ ተገኝተናል። ቃሊቲም የተገኘነው ኤልያስ ኢንጂነሪንግ ነው። ኤልያስ ኢንጂነሪንግ እንግዲህ የተለያዩ የእህል መፈልፈያ ማሽነሪዎችን ይሰራል። እነዚህ ማሽነሪዎች ምን ምን ይፈለፍላሉ? በምን አይነት ፍጥነት ይፈለፍላሉ? ምን ያህልስ ይፈለፍላሉ? ምን ያህል እህልስ ይወቃሉ፣ የሚለውን ወደ እናንተ ለማድረስ መጥተናል። ያ ማለት እንግዲህ የተለያዩ በቆሎዎችን መፈልፈያ አለው፣ የተለያዩ እህሎችን ደግሞ መውቂያም አለው ማለት ነው። ስለዚህ እነዚህ መውቂያዎችና እነዚህ መፈልፈያዎች በምን አይነት ሁኔታ ነው የሚሰሩት? ዋጋቸውስ ስንት ነው? እዚህ ጋር እንደምታዩት ደግሞ በትእዛዝ ሳይሆን በስቶክ ደረጃ ስቶር ላይ አስቀምጠው ባሉበት ነው እየቀረጽን ያለ ነው። እነዚህን ማሽነሪዎች የምትፈልጉ ይህንን መረጃ ወደ እናንተ ለማድረስ ከወርክ ሾፓቸው ተገኝተናል። መረጃውን ከመጀመሪያ እስከመጨረሻ መከታተል ለቤታችን አዲስ የሆናችሁ ላይክ ሸር ሪቪው በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰው የትርታ ቢዝነስ ሪቪው ተቀላቀሉ እንላለን። ይህም ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናአውላ አብሮን ይቆያል። አብራችሁን ቆዩ። እሺ ሰላም ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ነው አጂ አለን? እግዚአብሔር ይመስገን። ያ እንግዲህ ዛሬ ወደ ኤልያስ ኢንጂነሪንግ መጥተናል። ኤልያስ ኢንጂነሪንግ የሚመጣ ነው ለቤተሰቦቻችን በተለያየ ጊዜ የተለያዩ ማሽነሪዎችን፣ ያ ማለት እንግዲህ ለተለያዩ አገልግሎት የሚውሉ ስራ የሚያሰሩ ማሽነሪዎችን እየቃኘን እናደርሳለን፣ እና ዛሬ ደግሞ እናንተ ጋር መጥተናል። ራስን ከማስተዋወቁ ጀምረ ድርጅታችሁ የሚሰራቸው ማሽነሪዎች ምንድናቸው የሚለውን ብትነግረን? እሺ ስሜ ኤልያስ በቀለ እባላለሁ፣ በሙያዬ ዲዛይነር ነኝ። ድርጅታችን ኤልያስ በቀለና ጓደኞቻቸው አጠቃላይ ኢንጂነሪንግ ይባላል። የምናመርታቸው ምርቶች ግብርና ግብርና ላይ የተሰማራ ነው። የግብርና ማሽኖሮችን የምናመርተው የሞቂያ ማሽኖች እናመርታለን። የተለያዩ የሞቂያ ማሽኖች አሉን። የጤፍ ሞቂያ፣ ስንዴ ሞቂያ፣ ገብስ ሞቂያ፣ በቆሎ መፈልፈያ፣ እንደገና የመኖ ማቀነባበሪያ ማሽኖች፣ ገልባሽ ተሳቢዎች። በተጨማሪ ደግሞ የሰውን ፍላጎትን ጠርሰን ማንኛውንም ማሽን እናመርታለን። በጣም ጥሩ። በጣም ደስ ይላል። እንግዲህ ዛሬ ስቶራችሁ መተን ነው እያየን ያለ ነው። ስቶራችሁ ላይ ደግሞ በጣም ሰፊ አማራጭ እንዲኖረን አድርጋችሁ የተለያዩ ማሽኖሪዎችን አስገብታችኋል። እኛም በስለ ቢዝነስ ሚዲያ እንግዲህ ሲኒንግ ማሽኖች ለቤተሰቦቻቸው እያንዳንዳቸውን አሰራራቸው ምን ይመስላል? አጠቃቀሟቸውስ እንዴት ነው? ዋጋቸውስ ምን ይመስላል የሚለውን ከጠቅላላ መረጃ ጋር እንድትሰጠን ነው። ከየትኛውን ጀምር? እሺ፣ እኛ ከዚህ ቀደም ኦርዳር በዚ የሆነ ትእዛዝ ተቀብለን ነበረ። ምን አምርተው ምንድን ነው ያየነው? ገበሬው መጥቶ ማሽን መግዛት ይፈልጋል። ማሽን ሲገዛ ትእዛዝ ሰጥቶን አምርተን ነበረ። ምን ሸጠው። እንደዛ ሲሆን ተደራሽነታችን ያነሰ፣ እንደገና ደግሞ ቶሎ ለመጨረስ ስንል በምናደርገው ጥረት ኳሊቲ የሌላቸው ማሽኖችም የማምረት ችግሮች ነበሩ። በጥድፊያ ስለሚሰራ ያንን ችግር ለመቅረፍ እንደገና ደግሞ ተደራሽነቱ እንዲሰፋ እንደዚህ እንደምታየው ውቂያ ሳይደርስ አስቀድመን በርካታ ማሽኖችን በጥንቃቄና በጥራት አምርተን ገበሬው ሲመጣ አንስቶ ይዞ እንዲሄድ ምንም አይነት መጠበቅ እንዳይኖር ለማድረግ ሞክናላል። በመቀጠል ወደ እንትኑ መግባት እንችላለን። አንዱ ማሽን ምንድነው የሚሰራው ምን ምን ነገሮችን ሊወቃለን ይችላል የሚለውን ወደሱ መግባት እንችላለን። በጣም ጥሩ እስኪ አጠገባችን ካለው ከዚህኛው ማሽን ብንነሳ ይሄ ማሽን እንዴት ነው ሊገለጽ የሚችለው? ከዲዛይን አንጻር እንግዲህ ያለን ኢንፎርሜሽን ይሄ ማሽን የሚባለው ማልቲ ክሮፕ ትሬሽር ወይም ደግሞ ሁለገብ የሰብል መውቂያ ማሽን ይባላል። ቤተሰብ ልሞቅ ያለምን ተባለ ለሚለው በዚህ ማሽን የተለያዩ አምስት የሚሆኑ ሰብሎችን መውቃት ስለምንችል፣ ለምሳሌ ጤፍ ይወቃልናል፣ ስንዴ ይወቃል፣ ገብስ ይወቃል፣ ማሽላ ይወቃል፣ ሩዝ ይወቃል። ይሄው አንዱ ማሽን እነዚህን ሁሉ እንዴት ነው የሚወቃልን? ሞተር ይገጠምለትና ና ከዛ በኋላ ሞተሩን ስፒዱን አጅስት በማድረግ ከዛ ደግሞ የሚገጠምለትን ወንፊት በመቀያየር አምስት ነገሮችን ይወቃል ማለት ነው። በስራ ሂደቱ ላይ ይሄ እንደምታየው የሚዘረጋ ማጉረሻ ትሪ ያለው ሰብሉን እዚህ ላይ አርገው በዛ ጋ ማጉረስ ነው። እህሉን ለብቻ ገለባውን ለብቻ፣ እንደገና ደግሞ ግርድ የሚባል ነገር አለ ያለው ሱን ለብቻ ለይቶ ያወጣል በጣም ጥሩ እንግዲህ ይሄ ማሽን መልቲፋንክሽናል መሆኑን ለመረዳት ችለናል መልቲፋንክሽናል ሲሆን እንግዲህ አጀስትመንት ነው እያላችሁን ያላችሁት እነዚህን ማሽኖች ኦፕሬት ማድረጉስ ምን ያህል ስኪል ይፈልጋል እኛ ምንድነው የምናደርገው ማሽኑ ለገበሬው ወይም ደግሞ ለተጠቃሚ ስናስተላልፍ የመጀመሪያ የምናደርገው ነገር ስልጠና እንሰጣል። ማሽኑን እንዴት መጠቀም ይችላል፣ ሞተሩን እንዴት ሜንቴን ማድረግ ይችላል። ፕሪቬንቲቭ ሜንቴናንስ ወይም ደግሞ ቅድመ ሜንቴናንሶች አሉ። ተጠቃሚው አካል ምን ምን ሜንቴን ማድረግ ይችላል፣ እንዳይበላሽ ምን ምን ነገሮች መጠበቅ አለባቸው። ሁለተኛ ደግሞ ማሽኑ እንዴት ይወቃል የሚለውን እኛው ጋር መጥቶ ስልጠና እንሰጠዋለን ማለት ነው። በዚህ መልኩ ከማሽኑ ጋር እንዲግባቡ ማሽኑን ደግሞ እንዴት መጠቀም እንደሚችሉ እናሳያቸዋለን ለተጠቃሚዎች። በጣም ጥሩ። ሌላኛው ጥያቄ እንግዲህ የትኛው ማሽን ማሽኑ ሊጠራ ፋንክሽናሊቲ ማተር ያደርጋል። ስለዚህ የዚህ ማሽን ፋንክሽናሊቲ ማህበረሰቡ ገብታችሁ ምን ያህል ቼክ አደርጋቸዋል? እኛ አንድ ማሽን ስንሰራ ምን ያህል ይወቃል የሚለውን ዴሞንስትሬሽን ፊልድ ላይ ያለን ማህበረሰቡ ጋዛው አውድማ ላይ ሄደን ማሽኑን ካፓሲቲ ምን ያክል ነው በሰዓት ስንት ሊወቃ ይችላል፣ ምን ያህል በጥራት ሊወቃ ይችላል። ሁለተኛ ደግሞ ኢቭን ራሱ ማህበረሰቡ ባየው ነገር ላይ አስተያየት እንዲሰጠን አድርገን ነው ማሽኑን የምንፈጥሸው። ከፈተሽም በኋላ እርግጠኛ ከሆንን በኋላ ነው ለተጠቃሚ ወደ ብዜት ገብተን መሸጥ የምንጀምር የመጀመሪያ ፈንክሽናል መሆኑን ፊልዳ ያለን ደሞንስትሬሽን ማሳለ ሄደን ቼክ እናደርገዋለን። ገበሬው ደማ በጣም ጥሩ በጣም ደስ ይላል። ስለዚህ የራሳችሁን ጥናት ካደረጋችሁ ካመናችሁበት በኋላ ነው ወደ ማስ ፕሮዳክሽን መገቡት ማለት ነው። ይሄንን ማሽን ምናልባት ካሉት ሰብሎች አንዱን ብንመርጥ በሰዓት ምን ያህል ይወቃልናል እያለን እየለያየን ብንሄድ በጣም ጥሩ። ለምሳሌ ከጤፍ ብንጀምር፣ ይሄ ማሽን በሰዓት ጤፍ ምን ያክል ይወቃል ስንል ከ2.5 እስከ 3 ኩንታል በ1 ሰዓት ውስጥ ይወቃል። በተለይ ምርት ያላቸው ጤፍ ከሆነ ደግሞ እስከ አራትም ደረጃ ይሄዳል። የሰብሉ ያያዙ ሁኔታ ማተር ያደርጋል ካፓሲቲው ላይ ስለዚህ ምርት የያዘ ጤፍ ከሆነ እስከ አራት ኩንታል፣ ምርት ያለያዘ ጤፍ ከሆነ ደግሞ ከሁለት ኩንታል እስከ ሶስት ኩንታል ድረስ በአንድ ሰዓት ይወቃል። ወደ ስንዴ ስንገባ ስንዴ፣ ገብስ፣ ሩዝ ተመሳሳይ ሰብሎች ናቸው። እነሱን በተመሳሳይ የወቃቅ ዘዴ እንወቃቸዋለን በዚሁ ማሽን ላይ ስንዴ፣ ገብስ እና ሩዝ ሩዝ እና እነዚህን ሰብሎች ደግሞ በሰዓት ከአምስት ኩንታል እስከ ስድስት ኩንታል ድረስ የመውቃት አቅም አለው። ከዛ ደግሞ ወደ ማሽላ ስንሄድ ደግሞ ማሽላ በቀላሉ ነው የሚረግፈው። ስለዚህ ማሽላ ላ ሲሆን ደግሞ ከ7 እስከ 8 ኩንታል በአንድ ሰዓት ውስጥ መውቃት ይችላል። የማሽን በዚህ ደረጃ ፈትሸን አረጋግጠነዋል። በጣም ጥሩ በሰዓት የዚህን ያህል ማምረት ከቻለ። በዚህ ማሽን ላይ ምናልባት ቴክኒካሊ እንደ ቻሌንጅ ሊወስድ የሚችለው አንድ የሚገዛ ሰው ምኑን ነው እንደ ቻሌንጅ ሊወስደው የሚችለው? አንደኛው ኦፕሬሽኑን ማወቅ፣ ከሞተሩ ወደ ዋና መውቂያው፣ ከመውቂያው ደግሞ የማበጠሪያ ሲስተም አለው። የማበጠሪያ ሲስተም ላይ እንዴት ነው አጀስትመንቱን አጀስት የማደርገው? ሞተሩን ለስንት ሰዓት ነው የማሰራው? ከስንት ሰዓት በኋላ ማሳረፍ አለብኝ? ከዛ ደግሞ ተሽከርካሪ ነገሮች፣ ቤሪንግ ምን ላቸውን ነገሮች በምን ያክል ጊዜ ማለስለሻ መጠቀም አለብኝ ግሪስ የሚባለው ነገር ማድረግ አለብኝ እንደገና እየሰራ የማሽኑን ባህሪ እንዴት ነው ማቀው እነዚህን ነገሮች ነው ማወቅ ያለበት ተጠቃሚ ከዛ በኋላ የሚከብድ ነገር የለው ሲምፕል ነው እኛ ስንሰራቸው የአንድ አመት ዋስትና አክለን ነው የምንሰራቸው እያንዳንዱ ማሽን የአንድ አመት ዋስትና ለሰራ ነው ማሽን እንሰጣለን በዛ አግባብ ደግሞ ስልጠና እንሰጣቸዋለን ፈንክሽናል ሆነው እንዲጠቀሙ ይህንን ነው በጣም ጥሩ እናንተ የምትሰጡት የአንድ አመት ዋስትና የሜንቴናንስ ነው አዎ የሜንቴናንስም እንደገና ሙሉ ማሽኑ ፈንክሽናል ባይሆን ባይሰራላቸው ማሽኑን መልሰው ሌላ አዲስ ማሽን የመውሰድ መብት አላቸው። ለምሳሌ ጤፍ ይወቃል ብለን ሰተናቸው ጤፍ ካልወቃላቸው ሙሉ ማሽኑን የመመለስ ዋስትና ነው የምንሰጣቸው። ስንዴ ይወቃል ብለን ስንዴ ካልወቃ በተመሳሳይ። ስለዚህ ዋስትናው ያንንም ይጨምራል። ሁለተኛ ደግሞ የሚሰሩ ነገሮች አሉ ማሽኑ ላይ የሚሽከረከሩ ነገሮች፣ የሚያበጥሩ ነገሮች፣ እነሱ በአግባቡ ካልሰሩ ሙሉ ለሙሉ የመጠገን ዋስትና እንሰጣቸዋለን። በአምራቹ ችግር የሆኑ ነገሮችን በጠቅላላ የአንድ አመቱ ዋስትና እንሰጣለን። በጣም ደስ ይላል። ተጨማሪ ደግሞ ገበሬው ከቤቱ ወደ አውድማ ለመውሰድ ጎማ ገጥመንለታል። ጎማ ትንሽ ክብደት ይኖረዋል። በቀላሉ ከቤቱ ወደ አውድማ እንደገና ደግሞ የራሱን አውድማ ከጨረሰ በኋላ ደግሞ የማህበረሰቡን አካባቢ ላይ ያለውን መውቃት ከፈለገ በኪራይ በቀላሉ እንጨት አስገብቶ አህያ ላይ ገጥሞ ወይ ጋሪ ላይ ገጥሞ የፈለገበት እንዲያጓጉዘው እንደገና ማሽኑ ክብደቱም ቀላል እንዲሆን ማንቀሳቀሻ ጎማ ገጥመንላቸዋል። በጣም ጥሩ። ምናልባት እንዳማራጭ ፍጥነት ቢፈልጉ ከአህያ ይልቅ ተሽከርካሪ ላይ መግጠም ፈልጋለሁ፣ ሞተር ሳይክል ላይ መቅጠም ፈልጋለሁ፣ ሌሎች የሚንቀሳቀሱ ነገሮች ላይ ማንቀሳቀስ ፈልጋለሁ ቢባልስ ምን አይነት ሞዲፊኬሽን ነው ስ ማለት በጣም ጥሩ። አሁን ይሄንን ማሽን ስንሰራ አንደኛ የመጀመሪያው ከዚህ ከኛ ጋር ገዝተው ራሱ ወደ ራሳቸው ቤት ሲወስዱት በፒክአፕ ወይም ደሞ ባይሱዙ እንዲጫን ሳይዙም በፒክአፕ ሳይዝ። ሁለተኛ እነዚህ ነገሮች የሚታጠፉ ነገሮች ናቸው ለትራንስፖርቴሽን አጥፈው እዚህ ጋር አስቀምጠው ከዛ በኋላ ፒክአፕ ላይ ጭነው በፍጥነት የፈለጉበት አካባቢ መሄድ ይችላሉ። አሱዙ ላይ መጫን ይችላሉ። ማንኛውም ተሽከርካሪ ላይ በቀላሉ መጫን ይችላሉ። አጠቃላይ ክብደቱ 2 ኩንታል ከ50 ነው የአንዱ ማሽን። ስለዚህ አራት ሰው በቀላሉ አንስቶት ፒክአፕ ላይ ወይም ወይም ደግሞ መኪና አይሱዙ ላይ ጭኖት ራቅ ያለ ቦታ ላይ ማንቀሳቀስ ይችላል በጣም ጥሩ ስለዚህ ብዙ የሚከብድ ነገር አይደለም ነው ለእንቅስቃሴ ትክክል ነው በጣም አሪፍ ሌላው እንግዲህ አሁን በነገራችሁን መሰረት የምርት መጠኑን ነግራችሁናል ይሄን ማሽን ኳሊቲውን ግሬድ እናደርግ ቢባል ያው ማሽን አንዱ ነገር ውሱ ስለሆነ ማለት ነው በምን አይነት ደረጃ ላይ ነው ልናስቀምጥ የምንችለው የዚህ ማሽን ኳሊቲውን ከአፈጻጸም አንጻር ዌስቱ አንጻር እያንዳንዱን ነገር ብንመዝን ስንት ሰጡታላችሁ ካሰሱ በጣም ጥሩ አሁን ይህንን ማሽን የምናወዳድረው ትራዲሽናል ወይ ሲወቃ ከነበረው ባህላዊ ከነበረው ልምድ ጋር ነው። ከዚህ ቀደም ገበሬው የወቃ የነበረው አውድማ ላይ አውድማውን በበት ለቅልቆ ከዛ በኋላ በሬ ወይም ደግሞ አህያ ወይም ደግሞ ፈረስ እያሽከረከረ ነበር የሚወቃው። ሲወቃ አንዱ ክምር ሶስትም አራትም ቀን ሊፈጅበት ይችላል። ቀጥሎ ደግሞ እሱን ለማንፈስ ለማጣራት፣ እህሉን ከገለባው ለመለየት ረጅም ጊዜ ይወስድበታል። ከፍተኛ የሰው ኃይልም ይፈልጋል። እነዚያ የሰው ኃይልን ደግሞ ከፍሎ እንደገና የሚያስፈልጋቸውን ቀለብ እዚያው አድርጎ ነው ስራውን የሚሰራው። አንዳንድ ቦታ ደግሞ የአካባቢውን ሰው በደቦ ጠርቶ ድግስ ደግሶ እያበላ ነው እህሉን የሚያነሳው። ይሄ ማሽን ግን ያንን ሁሉ ነው የሚቀንስለት። አንደኛ፣ አውድማ ላይ ገብቶ አንዱን ክምር በአንድ ሰዓት ውስጥ ይጨርሷል። ሁለተኛ፣ ጭዱን ለመኖ እንዲሆን ከትክቶ እንደገና ከጭዱ እህሉን ለይቶ አበጥሮ ያውጣለታል። ስለዚህ ከ10 10 ፐርሰንት እንሰጠዋለን። ከፍተኛ የሆነ የገበሬውን ችግር ስለሚያቃልልለት፣ ሁለተኛ ደግሞ በውቂያ ወቅት የሚባክንን እህል ያስቀርለታል። አውድማ ላይ ሳይነሳ የሚቀር እህል አለ። በዚህ ማሽን ግን ቀጥታ እህሉ ለብቻ ስለሚ እንደሚመጣ በመቀበያ ተቀበለ የሚባክነውን ሰብልም ስለሚያስቀርልን ለገበሬው ትልቅ እፎይታ የሚሰጥ ማሽን ስለሆነ ከ100 ፐርሰንት እንሰጠዋለን። በጣም ጥሩ። ስለዚህ ከዚህ በመቀጠል እንግዲህ ይህንን ማሽን አንስተን እንዴት ነው እንቅስቃሴውን አትሊስት ማየት ብንችል። በጣም ጥሩ። እንግዲህ አሁን ወርክሾፓች ውስጥ ነው ያለ ነው እና እዚህ ጋር ምን አይነት ስራዎች ናቸው የሚሰሩት? እስኪ አንድ የወርክሾፕ ደግሞ በጣም ጥሩ። እዚህ ጋር የማምረቻ ወርክሾፓችን እንገኛለን። ይህ ከፊት ለፊታችን የምታየው ሌዝ ማሽን ወይም ደግሞ ቶርኖ ማሽን ይባላል። ቶርኖ ማሽን ጥቅሙ ምንድን ነው? እንደዚህ አይነት ነገሮች ማንኛውንም ነገር ቅርጽ የምናወጣበት መልክ የምናስይዝበት ማሽናችን ነው። የተለያዩ ፑሌዎችን፣ አልሙኒየም ፑሌዎችን፣ ብሮንዞ እንደገና ሻፍቶችን የምናመርትበት ማሽናችን ነው። ልክ እንደዚህ እንደምታያቸው ለማሽን ግባት የሚውሉ ብረቶችን የምንጠርብበት ዋና ትልቁ ማሽናችን ነው። አነስተኛም ትልቅ የሚሆኑ ፑሌዎችን በተመሳሳይ ደረጃ የችንጋ ሩፍ የምናወጣበት መልክ ምናስይዝበት ማሽናችን ነው። ፈንክሽናሊቲ ያው እንደምታየው የተለያዩ ነገሮችን ገጥመን የምንጠርብበት ቅርጽ ምናስይዝበት ኖርማል ነው። እንደዚህ አይነት ነገር ወደዚህ የምንቀይርበት ማሽናችን ነው ማለት። እንግዲህ ሲመጣ እንደዚህ ነው፣ በምንፈልገው ሳይዝ እና መጠን ለማሽን ግብዓት እንዲሆንን ጠርበን ቅርጣ ሲይዘን በዚህ መልኩ እንቀይረዋለን ማለት። እንደምታየው ምንድን ነው የምናየው እዚ ጋ እዚ ጋ ምንድ ነው የምናየው የማምረቻ ወርክሾፓችን ነው። የተለያዩ ማሽኖችን ስትራክቸራቸው ሲጀመሩ ከምን ተነስተው ምን ይደርሳሉ? እንደምታያቸው እዚጋ ሻንሲያቸው መጀመሪያ ስትራክቸራቸው ቆሞ ነው። ቀጥሎ ደግሞ የሞቂያ የውስጠኛው ፓርት እንደምታየው በዚህ መልኩ ተደርድሮ ይሰራሉ ማለት ነው። ከዛ ደግሞ ቀጥሎ እዚህ ጋር እንደሚሰራው ክዳኑ የሚያስፈልገው ፓርት እየተመረተ እየተመረተ ፋይናል ያየነውን ፕሮዳክት ይሰጠናል ማለት ነው። ከዜሮ የምንጀምረው እንግዲህ ወርክሾፓችን ውስጥ በዚህ በምታየው መልኩ የተለያዩ አይነት ማሽኖች ናቸው እነዚህ። በትራክተር የሚሰሩ ትልቅ ሞቂያ ማሽን ነው። እዛ ጋር የምታያቸው በሞተር የሚሰሩ አነስተኛ መፈልፈያ ማሽኖች እየተመረቱ ነው። እዛ ጋር የምታያቸው ደግሞ በትራክተር የሚሰሩ የበቆሎ መፈልፈያ ማሽኖች እየተ ተመረጡ ኦልሞስት 85 ፐርሰንት የደረሱ ናቸው ለማለት። እዛ ጋር ደግሞ የምታዩት በትራክተር የሚሰራ የጤፍ፣ የስንዴ፣ የገብስ መውቂያ ማሽን እየተመረተ ነው። ስለዚህ ከ40 ፐርሰንት በላይ ተመርቷል ማለት ነው። እነዚህ ደግሞ 20 ፐርሰንት የሆኑ አነስተኛ የጤፍ፣ የስንዴ መውቂያ ማሽኖች ስትራክተራቸው እየተመረቱ ነው ማለት ነው። በጣም እያንዳንዱን ፓርት ሙሉ በሙሉ በምታዩት መልኩ እዚሁ ነው የምናመርተው ማለት ነው። በጣም ደስ ይላል። እንግዲህ ያው አልቆ ስቶር ላይ ተቀምጦ ያየነው ነው አለ እና ደግሞ እንዲ ነው የሚሰሩት የሚለውን ደግሞ በአካል ወርክሾፕ ላይ ገብተን እውነታው ማየት ስላለብን ነው እዚህ ድረስ እናንተን እናንተ ለመጠየቅ የመጣ ነው። ከዚህ በመቀጠል እንግዲህ እንዴት ነው ማሽኑ ራን እያደረገ እየሰራ ማየት የምንችለው የሚለውን ብታሳዩ በጣም ጥሩ። እሱንም ያለቁትን ማሽኖች እነሱ ሄደን ካለቀ በኋላ ደግሞ ፊኒሽድ ጉድሱን ደግሞ ቴስት እያደረግን እናየዋለን። በጣም ጥሩ። አሁን ደግሞ እዚህ ጋር ሞተሩ የተገጠመለትን ነው ልና ያለ ነው። እስኪ ስለዚህ ማሽን ምትለን በለን እና ሞተሩን ደግሞ አንስተን እንየው። በጣም ጥሩ። ቅድም ለተነጋገር ነው ይሄ ማሽን ሁለገብ የሰብል መውቂያ ማሽን ይባላል። ከስሙ ስንነሳ ሁለገብ ማለት ሰፊ ነገሮችን ይሰራል ማለት ነው። ለምሳሌ ጤፍ፣ ስንዴ፣ ገብስ፣ ማሽላና ሩዝ፣ በተጨማሪ ደግሞ አሁን ዳጉሳም እንዲሰራ ገኗል። ዳጉሳም ይወቃል። እነዚህን ሰብሎች ይወቃል እና ይሄ ማሽን። በጣም ጥሩ። እዚህ ጋር ደግሞ ሞተሩን እያየን ነው። የዚህ ማሽን ደረጃውን ከሞተሩ አንጻር ብንገልጸው ይሄ ሁለተኛ ደረጃ ማሽናችን ነው በሳይዙ መካከለኛ ሚሊየም ሳይዝ የምንለው ነው። አስር የፈረስ ጉልበት ናፍጣ ሞተር ተገጥሞለታል። ያው የገጠምንለት ሞተር ከደንበኛው ፍላጎት ተነስተን ደንበኛው የናፍጣ ሞተር የሚፈልግ ከሆነ የናፍጣ ሞተር እንገጥምለታለን። ደንበኛው የቤንዚል ሞተር የሚፈልግ ከሆነ የቤንዚል ሞተር እንገጥምለታለን። ሁለቱም የሚገጠሙት የቤንዚልም ሆነ የናፍጣ ተመሳሳይ የፈረስ ጉልበት ነው ያላቸው። አስር የፈረስ ጉልበት ወይም ዘጠኝ የፈረስ ጉልበት ይጠቀማል። ያንን ታሳቢ አድርገን የገጠምነው። በጣም ጥሩ። እስኪ አንስተን ደግሞ ይህ ማሽን እንዴት ነው የሚሰራው የሚለውን ብናይ። በጣም ጥሩ። እንግዲህ ከማስነሳታችን በፊት ይሄ ማጉረሻ ነው፣ እሱን እንዘረጋለን። ከዛ በኋላ ዘርግተን ካስቀመጥን በኋላ ዞረን የሚታዩ ነገሮችን ጋር በስነ ስርዓት ተገጥመዋለ ወይ ብሎኖች ጠብቀዋለ ወይ እነሱን እነሱን ቼክ እናደርጋለን። ከዛ ሁሉም ነገር በአግባቡ አሴምብል መሆኑን ካረጋገጥን በኋላ መተን የማስነሻ ቁልፋችን እንከፍታለን፣ ሆነ እናረጋታለን፣ ናፍጣን እንከፍታለን። ከዛ በኋላ ቾኳን ወደ ታች በመያዝ ሽንገመድ በመሳብ እናስነሰዋለን። ያው ናፍጣ ስለሆነ መሞቅ ስለሚፈልግ ነው ሳብሳብ የምናደርገው ከሞቀልን በኋላ

እሺ በጣም ጥሩ እንግዲህ ይሄንን ማሽን ፈትሸ ነዋል ሞተሩ እየሰራ አይተነዋል። ምናልባት እዚህ ማሽን ላይ ማጠቃለያ ሀሳብ የምሰጥ ነገር ካለ ስጠንና እንጨርስ። በጣም ጥሩ ያው እንዳያችሁት ለሁለገብ ሰብል መውቂያ ማሽን የሚያገለግል ማሽናችን ነው። ቆንጆ ማሽን ነው። የተሻለ የሚያደርገው ምንድን ነው? ልክ ሴቶች እንደሚነፉት ራሱ ማበጠሪያ ሲስተም ተገጥሞለት ራሱ ነፍቶ እንደገና ደግሞ የንፋስ ማጣሪያ ያለው ግርዱን፣ ቆሻሻውን ለይቶ ንጹሕ ጤፍ ያውጣልናል። ስለዚህ ገበሬውን ከከፍተኛ ድካም ይቀንስለታል። እንደገና ደግሞ ከምርት ብክነትም ያድነዋል። ማሽኑ በራሱ ራሱ ሞተር የተገጠመለት ከቦታ ቦታ በቀላሉ ልንቀሳቀስ ጎማ የተገጠመለት ነው። ተጨማሪ ደግሞ ክሊኒንግ ሲስተም ማጣሪያ፣ የተለያዩ ወንፊቶች የተገጠሙለት ስለሆነ በዛ መልኩ ለውቂያ ስራቸው ይህን ማሽን ከኛ ወስደው መገልገል ይችላሉ። በጣም ጥሩ እንግዲህ አሁን ይህን ማሽን የሆነ ሰው ሲወስድ ወደ ክፍለ ሀገር ነው ይዞ የሚሄደው እና ከመሄዱ በፊት እዚህ ጋር መስራቱን አሁን እኛ ሞተር አንስተን አይተናል። ነገር ግን እህል ሰጥተነው ነው ደግሞ ማየት የምንችልበት ሁኔታ አይኖርም ዛሬ ላይ ያው ሰብል ስላልደረሰ መሞከር አልቻልንም። የታጨለ ሰብል ስለሌለ ነገር ግን ገበሬው ሲመጣ አንድ ቅፍ ቶን ጤፍ ስንዴ ይዞ ለሚመጣ አስነስተን ራሱ ጤፉን አጉርሰን እዚሁ ፈጥሸን እናስረክበዋለን ማለት ነው። ከዛ በኋላ ደግሞ ምንድነው ምን የምናርገው እዚሁ እንዴት ሞተር ማስነሳት ይችላል፣ እንዴት ኦፕሬት ማድረግ ይችላል፣ እንዴት ነው እህል የሚያጎርሰው የሚለውን ስልጠናን ሰጠዋል። ለአንድ ሰዓት ስልጠና በቀላሉ ሊለምደው የሚችል በጣም ቀላል ማሽን ስለሆነ መሰረታዊ የሚባሉ ስልጠናዎችን እንዴት አድርጎ ማሽኑን ኦፕሬት ያደርጋል፣ እንዴት መጠቀም ይችላል የሚለውን እናሰለጥነዋለን ገበሬው። በጣም ጥሩ። በጣም ደስ ይላል እንግዲህ በዚህ ማሽን ላይ ያለ ምንም መከልከል መረጃ ሰጥተህና ማሽን መግዛት ለሚፈልጉ ስለዚህ ማሽን ማወቅ ለሚፈልጉ ምናልባት ማጠቃለያ ሀሳብ ካለ ስተንና እንጨርሳለን። በጣም ጥሩ። ይሄን ማሽን መግዛት ለሚፈልጉ ድርጅታችን የሚገኘው አዲስ አበባ ቃሊቲ መናሪያ ቴርሞ ኢንዱስትሪ መንደር ውስጥ ነው። ቀጥታ እኛን ደግሞ ለማግኘት ከፈለጋችሁ በስልክ ቁጥራችን 0913173234 ወይም ደግሞ 0929440431 በዚህ ስልክ ቁጥራችን ደውላችሁ ሙሉ መረጃ ማግኘት ትችላላችሁ። ላሉ አመሰግናለሁ። በጣም እናመሰግናለሁ። በጣም እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ይህንን መልቲፐርፐዝ የምንለውን የተለያዩ እህል የሚወቃልንን ማሽን ለመቃኘት ችለናል። ይህንን ማሽን ለመቃኘት በቃሊቲ ኤልያስ ኢንጂነሪንግ ተገኝተናል። ይህንን ማሽን መግዛት ለምትፈልጉ አሊያም በአካል መታችሁ ስለ ማሽኑ ማወቅ ለምትፈልጉ አዝራሻው ተቀምጧል፣ በስልክም ደውላችሁ ሙሉ መረጃ ማግኘት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃልልን አብራችሁን ስለቆያችሁ በድጋሚ እያመሰገንን ሰብስክራይብ ብታደረጉ እውነተኛ መረጃን ከቦታው ታገኛላችሁ። እናመሰግናለን።